ጉዳይ ለመነጋገር ቀጣይነት ባለው ጸሎትና በቃሉ መምራት ማለት ቀጣይነት ባለው ሳታቋርጥ የሚለው ነው። ቀጣይነት ባለው ስንል ያለማቋረጥ መጸለይና ያለማቋረጥ ቃሉን በመታጠቅ ራሳችንንም ቤተሰባችንንም ኮንግሪጌሽናችንንም እንድንመራ ማሳሰብ ነው ማለት ነው። እንግዲህ ቀጣይነት ባለው ጸሎትና በቃሉ መምራት የሚለውን ነገር ይዘን ስንተረጉም እንደው ምን ማለት ነው ይሄ ካልን፣ ብዙ ጊዜ እናነሳለን፣ ቀጣይነት ያለው ጸሎትና ቃሉ የውጤታማ አመራሮች ወይም መሪዎች መሠረት ነው ማለት ነው። ቃላችሁ በዓለም ላይ ውጤታማ የሆኑ መንፈሳዊ መሪዎች ሁለቱን የያዙ ናቸው ማለት ነው። በሌላ ቋንቋ ትርጉሙ ሁለቱ ማለት ሁለት ጤናማ ክንፍ ያለው ንስርን ሳሉ በህሌ ናቸው። የአንድ ንስር ብቃቱ ጤናማ ክንፎቹ ናቸው ማለት ነው። የእግዚአብሔርን ቃልና ጸሎትን መያዝ በሚዛናዊነት መያዝ ማለት ያ ንስር ግቡን እንዲመታ ያሰበውን እንዲያሳካ ሩቅ ያያን ይባላል እንደውም ባለራእዮች ወይም የሊደሮች ምሳሌ ተደርጎ ብዙ ጊዜ ይጠቀሳል። ሩቅ የማየት ሩቅ የመብረር ፎከስ፣ የነገሮች ማነጻጸር ብቃት በሁለቱ ክንፎቹ ጤናማነት ላይ የተመሰረተ ነው ማለት ነው። ስለዚህ እውነተኛ አማኝ እውነተኛ የአመራር ክህሎትን ደቨሎፕ የሚያደርግ ክርስቲያናዊ ጉባኤም ሊያደርግ የሚገባው ነገር እነዚህም ሁለቱን እንፎች መያዝ ያስፈልገናል ማለት ነው። እነሱን ለማሳየት ነው እንግዲህ ዓላማ። ይህንን ሳታቋርጡ ጸልዩ ወይም ቀጣይነት ያለው ጸሎትና ቃሉን ይዘን መምራት ስንል ምን ለማለት ነው ካልን ዓላማችን የኢየሱስንና የሐዋርያቱን ፈለግ ወይም ምሳሌነት እንድንከተል ማሳየት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን የአገልግሎት ምሳሌነትና የሐዋርያቱን የአገልግሎት ምሳሌነት እንድንከተል ማነሳሳት ነው። ለምሳሌ ያክል ጌታ ኢየሱስን ስትመለከቱ አገልግሎቱን ሲጀምርም ጸሎት በጣም መታወቂያው ነበረ። በአገልግሎቱ መካከለኛ ወቅትም እጅግ ፌም በነበረበት ታዋቂ በነበረበት ጊዜም እጅግ ይጸልይ ነበር። ቀን ጊዜ ሳያጥረው ሌሊቱን ሁሉ ይጸልይ ነበር። የአገልግሎቱ ሁኔታ ዲክላይን እያደረገ እያሽቆለቆለ ወይም እያለቀ ወደ ማለቂያው ሲመጣ ላቶቹ ሲበረቱ ሲበራከቱ፣ ያን ጊዜም ጌታ ኢየሱስ ምን ያደረግ ነበር? ይጸልይ ነበር። ሐዋርያቱንም ስትመለከቱ ጌታ ኢየሱስ አዟቸው የሄደው ይሄን ነው። በኢየሩሳሌም እንዲቆዩ ሳያቋርጡ እንዲጸልዩ ዘወትር እንዲጸልዩ ነው ጌታ ኢየሱስ አስረግጦ የነገራቸው። ስለዚህ ሐዋርያቱም አገልግሎቱም ከመጀመራቸው በፊት መጀመሪያ በምን ነበረ ጌት ጉዝራቸውን የጀመሩት ወይም ህብረታቸውን የጀመሩት ብትሉ፣ በጸሎት ነበር ይጸልዩ ነበር። የሚጸልዩ ቤተሰቦች ቤታቸውን በአግባብ ይመራሉ። በጋራ የሚጸልዩ ቤተሰቦች፣ በጋራ የሚጸልዩ የቤተክርስቲያን መሪዎች፣ በጋራ የሚጸልዩ አገልጋዮች ውጤታማ መሪዎች ይሆናሉ። ውጤታማ መሪ መሆን እንድንችል ምን ማድረግ አለብን? በጸሎትና በቃሉ ቀጣይነት ያለው የቃሉ ህብረት፣ ቀጣይነት ያለው የጸሎት ህይወት ይዘን ህይወታችንንም ፋሚሊዎቻችንንም አጥቢያ ቤተክርስቲያናችንንም እንድንመራ እግዚአብሔር አምላክ ፈቃዱ ነው ማለት ነው። ይህንን ያለን ሌላው ሐዋርያት ስራ ምዕራፍ ስድስት ላይ ስትመለከቱ ምን አሉ? እኛ ለጸሎትና ለቃሉ ነው ጊዜ የምንሰጠዋሉ ፎከሳችን። አዎ ቤተክርስቲያን ውስጥ የተለያዩ ችግሮች ሊፈጠሩ ይችላሉ። እነሱም ሶልቭ መደረግ አለባቸው፣ መፈታት አለባቸው ችግሮቹ ነገር ግን ቃሉን የሚያስቆም ችግር አፈታት ዘዴ የለም። የጸሎትን ጊዜ የሚወስድ የችግር አፈታት ዘዴ የለም። ስለዚህ ለቃሉና ለጸሎት ጊዜ እንሰጣለን አሉ ማለት ነው። ይህም በማድረጋቸውም እግዚአብሔር መፍትሄውን ሲያመጣ እናያለን፣ ችግሮች ሲፈቱ እናያለን፣ እንቁቅልሾቻቸው ሲፈቱ እናያለን። ስለዚህ ወዳጆች ወይ እኔና እናንተ እያልቅ ያለው ምንድን ነው? ሳታቋርጡ እያለ ያለው ኮንቲኒየስ የሆነ ማለት ነው እና ሀያ አራት ሰዓት የሚል ግን አይደለም። ሀያ አራት ሰዓት ዝም ብለን ተደፍተመዋል ማለትም አይደለም። ኮንቲኒየስ ማለት ነው። አያችሁ ምን ማለት ነው ታዲያ ስትሉ፣ እየሰራን እየተማርን፣ የተለያዩ ዴይሊ ፕራክቲሶቻችንን እያደረግን ነገር ግን በጸሎት የተሞላ ህይወት፣ በእግዚአብሔር ቃል ማሰላሰል የተሞላ ህይወት፣ የእግዚአብሔርን ቃል የማጥናት ህይወት እንዲኖረን ለማሳሰብ ነው ማለት ነው። እንግዲህ ይህንን ይዘን አንድ አራት ነጥቦችን ላሳስባችሁ እፈልጋለሁ። ዋና ዋና ነጥቦች፣ የመጀመሪያው ቀጣይነት ያለው ጸሎት ምንነት። ቀጣይነት ያለው ጸሎት ምንነት ምንድን ነው የሚለውን ነገር እንድንረዳ አሳስባችኋለሁ ማለት ነው። ምንድን ነው ስትሉ፣ አንደኛው መለኮታዊ ትእዛዝ ነው። ቅድም ባነበብነው ቃል የምትመለከቱት መለኮታዊ ትእዛዝ ሆኖ እናገኛለን። ሳታቋርጡ ምን አድርጉ ጸልዩ። እንደዚሁም ሉቃስ 18 ላይም ስትመለከቱ ጌታችን ኢየሱስ ክርስቶስ ዘወትር እንዲጸልዩ የሚል ምሳሌን ነገራቸው የሚል እናገኛለን። ይሄ እንግዲህ እየተጠበቀ ያለው እየተፈለገ ያለው ምንድን ነው ማለት ነው። ሳናቋርጥ መጸለይ መለኮታዊ ትእዛዝ መሆኑን ሊያሳስባችሁ እፈልጋሉ። በኤፌሶን 6፣ 18 ላይ ደግሞ በመንፈስ ምን አድርጉ ጸልዩ። ዘወትር ብቻ አይደለም በምን ጸልዩ? በመንፈስ ጸልዩ የሚል እናገኛለን ማለት ነው። ስለዚህ ትዕዛዝ ነው፣ መለኮታዊ ትዕዛዝ ነው እያልኳችሁ ነው። ሌላው ከእግዚአብሔር ጋር ቀጣይነት ያለው የሀሳብ ልውውጥን የሀሳብ ልውውጥን አስፈላጊነት ለማሳየት ነው። ቀጣይነት ያለው የሀሳብ ልውውጥ ከማን ጋር፣ ከእግዚአብሔር ጋር። ሀሳባችንን ለሱ እንድናሳውቅ፣ እርሱም ሀሳቡን እንዲያሳውቀን በጸሎት ልንበረታ እንደሚገባ ይነግረናል ማለት ነው። በጸሎት የሚበረቱ ሰዎች የእግዚአብሔር ሀሳብ አይሰወርባቸውም። የእነሱንም ሀሳብ ለእግዚአብሔር የማሳወቅ የማሳወቅ አክሰስ አላቸው ማለት ነው። ያንን የማድረግ ብቃት ይኖረናል። በተጨማሪ እንግዲህ ስለ መሪዎች ስናነሳ ለባለቤቱ እያስታወቁ እንዲመሩ ነው እግዚአብሔር መሪዎችን የሚፈልገው። ተዚላችሁ እንደሆነ በፊልጵስዩስ ምዕራፍ አራት ከቁጥር ስድስት እስከ ሰባት በተገለጸው ቃል ስትመለከቱ እንግዲህ ለእግዚአብሔር አስታውቁ እንጂ በአንዳች ምን አታድርጉ አትጨነቁ፣ የሚል ስለዚህ፣ ህይወታችን የእኛ አይደለም፣ ባለቤት አለው። ቤተሰባችን የእኛ አይደለም፣ ባለቤት አለው። ቤተ ክርስቲያናችን የእኛ አይደለችም፣ ባለቤት አላት። ስለዚህ ለሚመለከተው አካል ምን እያደረግን እንድናስታውቅ፣ አያችሁ? እያስታወቁ እንዲመሩ እንጂ እንዲጨነቁ መሪዎች አልተጠሩም ማለት ነው። ይህንን ነው መሪዎች ለባለቤቱ እንዲያስታውቁ ተጠይቀዋል ማለት ነው። እንዲያስታውቁ ተጠይቀዋል። ይህንን ስትመለከቱ በሌላ መልኩ ደግሞ ቀጣይነት ያለው ጸሎት ማለት ምን ያቀዳጀናል ብትሉ ድል ያቀዳጀናል። ሉቃስ 18 ላይ ያቺ ሴት የጽናትና የድል ምሳሌ ሆና ቀርባለች። ድልን መቀዳጀት ከፈለግን ኮንቲኒስ የሆነ የፕሬየር ህይወት ያስፈልገናል። ድል መቀዳጀት ካስፈለገ የማይቆራረጥ ከእግዚአብሔር ቃል ጋር ህብረት ሊኖረን ያስፈልጋል። ይቺ ሴት ከባላጋራዬ ፍረድልኝ እያለች ፋይል ከተዘጋም በኋላ ነገር ካለቀም በኋላ አታቆምም ነበር። ከዚህ የተነሳ ነገሩ ተፈረደላት። ጌታ ኢየሱስም እንደዚህ አለ፣ ሌትና ቀን ለሚጮሁ ለሚታገሳቸው ለምርጦቹ እግዚአብሔር አይፈርድላቸውም? ምን እላችኋለሁ? ፈጥኖ ይፈርድላቸዋል። እንግዲህ እያልክ ያለው ምንድን ነው ብትሉኝ ቀጣይነት ያለው ጸሎት ድል እንድንቀዳጅ ያስችለናል ያልኳችሁ ነው። እግዚአብሔር የተመሰገነ ይሁን። ቀጣይነት ያለው ጸሎት ምንነት በሚለው ትዕዛዝ ነው እያልን ነው። ምቻልም ከእግዚአብሔር ጋር የሀሳብ ልውውጥ እንድናደርግ የሚያስችለን ነው አለን። ሌላው ደግሞ ለባለቤቱ እያስታወቀን እንድንመራ የሚያስችለን ነው። የሚከብደን ሸክሞቻችንን በእሱ ላይ እያወረድን እንድንመራ እግዚአብሔር ጋ እንድንመራ የሚያደርገን ነው። ይምቻ ድል እንድንቀዳጅ ያደርገናል። በህይወታችን በሚገጥሙ ቻሌንጆች የጤና ውቀት ቢሆን፣ የኢኮኖሚ የተለያየ ኢንፍሌሽን ቢሆን፣ ልዩ ልዩ ተግዳሮቻችንን ለእግዚአብሔር ብንነግረው ከእርሱ ዘንድ መፍትሄ ያደርግልናል ማለት ነው። ይህንን ያሳየናል። በሌላ መልኩ ሁለተኛውን ስትመለከቱ መለኮታዊ መመሪያ ለማግኘት ነው። ይሄ የማይቋረጥ ጸሎት የማይቋረጥ የቃሉ ህብረት ስንል ምንድን ነው የምናገኝበት ጥቅም ብትሉ መለኮታዊ መመሪያ ለማግኘት ይጠቅማል። ወዳጆቹ ወይ መለኮታዊ መመሪያ የሌላቸው ሰዎች ሁል ጊዜ የሚንቀሳቀሱት እንቅስቃሴ፣ የሚኖሩት ኑሮ፣ የሚመላለሱት ምልልስ የስቃይ የሆንባቸዋል ማለት ነው። እንግዲህ መለኮታዊ መመሪያ ለማግኘት ይጠቅማል ስንል በያይቆ ምዕራፍ አንድ ቁጥር አምስት ላይ የሚላል ማንም ጥበብ ቢጎለው ይላል ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ምን ያደርግ ይለምን ለእርሱም ይሰጠዋል ብሎ ይናገራል። እንግዲህ ህይወታችንን በምንመራበት ጊዜ፣ አገልግሎታችንን በምንመራበት ጊዜ፣ በተለያዩ አመራር ስርዓቶች ስንንቀሳቀስ የጥበብን አስፈላጊነት እዚህ ላይ እንረዳለን ማለት ነው። የጥበብን አስፈላጊነት የጥበብን አስፈላጊነት በምንመለከትበት ጊዜ ተመልከቱ፣ ያዕቆብ ላይ ያለው ክፍል ይህንን ነው የሚያሳየን። መመሪያ ያልኩትም ለዚህ ነው። የእግዚአብሔርን ጥበብ በጸሎት የሚፈልጉ መሪዎች በውሳኔ አሰጣጥ አይስቱ። ውሳኔ በግል ህይወታችን በሌሎች ላይ በልዩ ልዩ አይነት ውሳኔዎች ላይ ለመወሰን በጸሎት ከእግዚአብሔር ጋር የጠበቀ ህብረት ካለን ወላጆች ወይ ውሳኔ ለመስጠት ምን እናደርግ ማለት ነው አንስትም በምናደርገው ውሳኔ ስህተቶች አያጋጥሙንም፣ ይልቅስ ውጤታማ ውሳኔዎችን እንድንወስን ያስችለናል ማለት ነው። ስለዚህ ምን ያስፈልገናል እያልኩላችሁ ነው? ጥበብ የእግዚአብሔር መመሪያ ስንል ለማግኘት ስንል የእግዚአብሔር መመሪያ ጥበብ ነው አንዱ በውሳኔ አሰጣጣችን ለእኛ በሚያስፈልገን በሌሎች ላይ ሊሆን ይችላል። በምንወስነው ውሳኔ ሁሉ የማን ጥበብ ያስፈልገናል? የእግዚአብሔር ጥበብ ያስፈልገናል። ያንን ጥበብ ለማግኘት መጠየቅ፣ መጸለይ ስላለብን ነው። እንግዲህ በጸሎት ነው አንዱ ጥበብ የምንቀበለው እያልኳችሁ ነው። የእግዚአብሔርን ጥበብ በጸሎት የሚፈልጉ መሪዎች በሚወስኑት ውሳኔ ወዳጆች፣ ወይም ስህተትን ወይም ችግሮችን የመቀነስ ብቃት ይኖራቸዋል። ሌላው ነቢዩ ከያን ብትመለከቱ ሐዋርያው ጴጥሮስን ብትመለከቱ በአገልግሎታቸው የተለያዩ ቻሌንጆችን እንዴት ፌስ እንዳደረጉ የእግዚአብሔር ቃል ይነግረናል። ለምሳሌ ነቢዩ አኪያ የሚባለው አንድ ሴት ራሷን ለውጣ መጣች። የንጉሥ ኢዮርብዓም ሚስት ነች፣ ወደ እርሱ መጣች። ሰውየው አርጅቷል፣ ነገር ግን ሕይወቱ በጸሎት የተሞላ ስለነበረ እግዚአብሔር በራእይ ተናገረው። ዛሬ የንጉሡ ሚስት እየመጣች ነው፣ ልብሷን ለውጣለች። ሌላ ሴት መስላ ነው እየመጣች ያለችው አሉ። ሌላ ሴት መስላ ራሷን ለውጣ እየመጣች ነው አሉ። እግዚአብሔር ከዚህ የተነሳ ምን ማድረግ እንዳለበት እግዚአብሔር ስለነገረው ገና ከውጭ ከበር ስትገባ ስትመጣ የንጉሱ ሚስት ሆይ ለምን ራስሽን ለውጠሽ መጣሽ? አላት። የሚጸልዩ ሰዎች ምንም አይነት በውሳኔ አሰጣጥ ያልኳቸው የትኛውም አይነት ሊሰወርባቸው አይችልም። እግዚአብሔር አይናቸውን ይከፍታል። ወደ ጴጥሮስ ወደ ሐዋርያው ጴጥሮስም ስትመጡ ሐናንያና ሰጵራ የደበቁትን ውሳኔ እዛ ቤታቸው ያበላሹትን ብልሽት አምጥተው ቤተክርስቲያን ላይ ሊደግሙ ሲሉ አይኖቹ ተከፈቱ። ምክንያቱም የጴጥሮስ ሕይወት በጸሎት የተሞላ ነበር። እንግዲህ በጸሎት የምንሞላ ከሆነ መለኮታዊ መመሪያ ለማግኘት ነው ስላችሁ፣ በምናደርጋቸው ውሳኔዎች ስህተቶችን ዲክላይን እናደርጋለን እንቀንሳለን እያልኩ ምነግራችሁ ለዚህ ነው። አኪያን ስትመለከቱ ከውጭ ገና ምንም ማን እንደሆነ ይሳያቃት አይኖቹ ፈዘዋል፣ በእድሜ ምክንያት ማለት ነው። ጴጥሮስንም ስትመለከቱ ገንዘብ ነው ይዘውለት የመጡት ይዘው የመጡት ገንዘብ አልሸወደውም። እነማን እንደሆኑ በደንብ ሲረዳ ነገሮችን እንዴት ሶልቭ እንዳደረገ፣ እነዚህም ሞቱ። ያቺም ሴት የመጣችበት ነገር እጅግ አሳዛኝ እንደሆነ ነገራት ማለት ነው። እና ይህን ስትመለከቱ ወዳጆች መለኮታዊ መመሪያ ለማግኘት ይጠቅማል ምን በጸሎትና በቃል የተሞላ ህይወት አሜን ያደርግልን እግዚአብሔር አያችሁ ህይወታችን በቃልና በጸሎት በእግዚአብሔር ቃልና በጸሎት የተሞላ ከሆነ የምንሰጠው አመራር ላይ እግዚአብሔር ከኛ ጋር ይሆናል ማለት ነው ሶስተኛውን ስነግራችሁ የጸሎትና የቃሉን ቀጣይነት መፍጠር ያስፈልጋል የጸሎትንና የቃሉን ቀጣይነት በሌሎች ላይ በጓደኞቻችን ላይ በምንመራቸው ማህበረሰቦች ላይ በቤተሰቦቻችን ላይ መፍጠር ያስፈልጋል። እኛ የምንጸልይ ከሆነ እኛን የሚከተሉ ይጸልያሉ ማለት ነው። ሌላ ቋንቋ እኛ የእግዚአብሔርን ቃል የምናከብር ከሆነ ከእግዚአብሔር ቃል ጋር የጠበቀ ግንኙነት ካለን ሌሎችም ከእግዚአብሔር ቃል ጋር የጠበቀ ህብረት እንዲኖራቸው እናደርጋለን ማለት ነው። ለምሳሌ ያክል በሉቃስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ይጸልይ እንደነበረ ቅድም ነግሬያችኋሉ። እዛ ላይ ስትመለከቱ ሐዋርያት ምን አሉት? ጸሎቱን ከጨረሰ በኋላ እባክህ ጸሎት አስተምረን አሉ። ምክንያቱም እነሱ ስለማይጸልዩ አይደለም፣ እንደ ማንኛውም በምድር ላይ እንዳለ ፍጥረታዊ ሰው ምናልባት የተለያየ ጸሎት ልማድ ሊኖራቸው ይችላል። አይሁዳዊም ስለሆኑ እንደዚህ አይነት ጸሎት አላቸው፣ ሊያደርጉም ይችላሉ። እንደ ኢየሱስ አይነት ጸሎት ግን አልነበራቸውም። የተለየ ተጽዕኖ የሚያመጣ አይነት ጸሎት ግን አልነበራቸውም። እያልክ ያለው ምንድን ነው ብትሉ የጸሎትንና የቃሉን ቀጣይነት በሌሎች ላይ መፍጠር አለብን በሌሎች ላይ ኢንቨስት ማድረግ አለብን ሌሎች እንዲወስዱት ሌሎች እንዲለማመዱት ማድረግ አለብን እያልኳቸው ስለዚህ ጌታ ኢየሱስን ጠየቁት እንዳንተ መጸለይ እንፈልጋለን እንዳንተ አይነት ህይወት እንዲኖረን እንፈልጋለን አስተምረን አሉ ዋው እግዚአብሔር የተመሰገነ ይሁን አያችሁ እኔና እናንተ የምንጸልይ ከሆነ ልጆቻችን ይጸልያሉ። እኔና እናንተ የምንጸልይ ከሆነ ምንመራው ህዝብ ይጸልያል። እኔና እናንተ የእግዚአብሔርን ቃል የምናሰላስል ከሆነ ቤተሰቦቻችን እንደዛ ያደርጋሉ። እኔና እናንተ የምንጸልይ ከሆነ የሚከተሉ ሰዎች በሙሉ ወዳጆች፣ ለእግዚአብሔር ቃልና ለጸሎት ያላቸው ክብር ከፍ ያለ ነው ማለት ነው። ይህን ነው እዛ ይህንን መፍጠር ብዬ የምነግራቸው ይህንን ማካፈል አለብን ማጋባት አለብን። አዎ ስለ ኑሮ ውድነት ሌላው ዓለም ሊያወራ ይችላል። አዎ ስለተለያየ ብልሽቶች ኢትዮጵያ ውስጥ ስላሉ ነገሮች ሌላው ሊያወራ ይችላል። የኛ ህዝቦች ግን መለየት ያለባቸው ነገር አለ እሱም በጸሎትና በእግዚአብሔር ቃል መሞላት አለብን። በጸሎትና በእግዚአብሔር ቃል የተሞሉ ሰዎች የዓለምን ብልሽት ሲያወሩ አይውሉም የሚያወሩት ቃል አላቸው የሚናገሩት ቃል አላቸው ያዩት ራእይ አለ ትናንት እየጸለይኩ በቀደም እየጸለይኩ አሁን እየጸለይኩ እግዚአብሔር እንደዚህ ብሏል የሚል ተስፋ ቃል ይሰጣሉ ወዳጆች እኔና እናንተም እንደሌላው እንደታወቀው ማህበረሰብ እንዳንታወቅ ካስፈለገ የጸሎትንና የቃሉን ቀጣይነት በሌሎች ላይ መፍጠር አለብን፣ ሌሎች ውስጥ ማጋባት አለብን ያልኳቸው። ይህን ለማድረግ እንግዲህ የመሪዎች ተግባር የሚታይ ነው ማለት ነው። በሌላ ቋንቋ ከፊት ያሉ ሰዎች ተግባር ይታያል። ለምሳሌ እግዚአብሔር ቃል በማቴዎስ አምስት አስራ ስድስት ላይ ብርሃናችሁ በሰው ፊት ይብራይላል የምናደርገው ነገር በሌሎች ላይ ምን ያደርጋል እያልኳችሁ ነው። ይታያል። የምንጸልይ የእግዚአብሔርን ቃል የምናዘወትር ከሆነ ወደዱን ጠሉም ያዩታል። እጅ ስጡም አይስጡም፣ ይንገሩንም ይመስክሩልንም አይመስክሩልንም፣ አንድ ነገር ግን ይሆናል። ያ ምንድን ነው ብትሉ በዚያ እውነት ህይወታቸው ኮንትሮል ይደረጋል። ስለዚህ የእግዚአብሔርን ቃል በማስቀደም እግዚአብሔር ይባርካችሁ። ጸሎትን በማስቀደም እግዚአብሔር ይባርካችሁ። በዚህ እውነት የተሞላ እንድንሆን እግዚአብሔር ይፈልጋ ሙላጆች እንግዲህ ለሚጸልዩ መሪዎች ጌታ ይገኝላቸዋል። ነገር ለሚጸልዩ ቤተሰቦች፣ ለሚጸልዩ ግለሰቦች። ለዚህ ነው የእግዚአብሔር ቃል በማቴዎስ ወንጌል ላይ ምን አለ? ሁለትም አንድም፣ ወይም ሁለትም ሶስትም ሆናችሁ በምትሰበሰቡበት በዚያ በመካከላችሁ እገኛለሁ። የምንጸልየው ዝም ብለን ልማዳዊ ነገር አይደለም፣ ወደሚገኝ አምላክ ነው። ከእኛ ጋር ህብረት ወደሚያደርግ አምላክ ነው የምንጸልየው የእኛን ህብረት ወደሚፈልገው፣ እኛ ብቻ አይደለንም ያን ህብረት የምንፈልገው እርሱም ይፈልገዋል። ስለዚህ ጌታ ምን አለ? በስሜ ወደሚሰበሰቡ ብቻ። ያ ማህበር ማነሱ መብዛቱ አይደለም ትልቁ ጉዳይ። ትልቁ ጉዳይ በኢየሱስ ስም እና ለኢየሱስ ስም ክብር መሰብሰቡ ነው። ያን የሚያደርጉ እንግዲህ በሚጸልዩ መሪዎች በሚጸልዩ ግለሰቦች ህይወት ማን ይገኛል እያልኳችሁ ነው? ጌታ ኢየሱስ ይገኛል። ስለዚህ ማንም ፈልጋችሁ መጣችሁ ኢየሱስን ወይ ስርዓትን እንግዲህ አውት እሱ ከሆነ ቃሉን የምናስቀድም ከሆነ ይገኛል። ጸሎትን የምናስቀድም ከሆነ ይገኛል። ያልኳችሁ ኢየሱስን የሚፈልጉ ሰዎች አያጡትም። ፈቃደኛ ሁነ እኔና እናንተ የምንፈልገው ከሆነ ከልባችን እስከፈለግነው ድረስ እናገኘዋለን። የምቻ የመሪዎች የጸሎት ተግባር ወደ ጉባኤው ይጋባል። በሁለተኛ ዜና ምዕራፍ ሀያ ቁጥር ሶስት ላይ እንደዚሁም ቀድም በነገርኳችሁ በሉቃስ ምዕራፍ አስራ አንድ ላይ ስትመለከቱ ዜና መጽሐፍ ላይ ንጉሱ ጾም አወጀ ይላል። ፈራ ይልና ጸሎት አወጀ። ስለዚህ ህዝቡን እንዲጸልዩ ኢንቫይት ሲያደርጋቸው ህዝቡ በሙሉ ወደ ጸሎት መጡ ማለት ነው። ጌታ ኢየሱስም እየጸለየ ምንም ጸልዩ አላላቸው፣ እየጸለየ ያሳያቸው ስለነበረ ጸልዮ ሲመለስ የሚያደርጋቸው ታምራቶች የተለዩ ናቸው። ለዛ ነው የጠየቁት እኛም እንፈልገዋለን። ይህን ይወጣል የኔና የእናንተ ህይወትስ ምን ይመስላል? ሌሎች ይፈልጉታል። እንዳንቺ መኖር ይፈልጋሉ ይሉና እንዳንተ መኖር ይፈልጋሉ ይሉና እንዳንተ አይነት ህይወት ያስፈልገኛል ይሉና ወይስ ዝም ብሎ ኦርዲነሪ ነው። የኛም ላይ መለየት ከፈለግን መፍትሄው ነው የምነግራቸው ኮንቲኒቲ ያለው ውጤታማ የሆነ የጸሎት ህይወትና የእግዚአብሔር ቃል ህብረት ሊኖረን ይገባል። ያ ካለን ልንገራችሁ፣ ወደንም ጠላንም እኛ ባንፈልግም ማስታወቂያ ባንሰራም ሰዎች የሚከተሉት ሞዴል ይሆናል የኛ ህይወት። ክብር ለኢየሱስ ይሆን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሌላውን ስትመለከቱ ጸሎትና ቃሉ ተግዳሮቶችን በጸሎት እና በቃሉ ማሸነፍ እንችላለን። አራተኛውን ነጥብ ስትመለከት ስንመለከት ተግዳሮቶችን በጸሎት እና በቃሉ ማሸነፍ እንችላለን። የአንድ ሳንቲም ገጽታዎች ናቸው። ተግዳሮትን የምናሸንፈው በጸሎት ተግዳሮትን የምናሸንፈው በቃሉ ነው ማለት ነው። ይሄንን መሪዎች እንግዲህ ወይም ግለሰቦች የሚገጥማቸውን ተግዳሮት የሚያሸንፉት በጸሎትና በቃል ነው ማለት ነው። ፊልጵስዩስ ላይ ያለውን ቃል ላምብ ብላችሁ ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንደዚህ ብሎ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። በነገር ሁሉ በየትኛውም አይነት ገጠመኝ በየትኛውም አይነት ሁኔታ ልመናችሁ ምን አድርጉ? አስታውቁ እንጂ። እንጂ የሚለው እንዳፍራች ነው። አትጨነቁ፣ አስታውቁ በጣም ይገርማቸዋል። ብዙ ሰዎች ይጸልያሉ። እየተጨነቁ ነው የሚጸልዩት። ብዙ ሰዎች ይጸልያሉ። ነገር ግን ሪፖርት ነው እንጂ ነገሩን ከተናገሩ በኋላ ከሕይወታቸው አይወገድም። እርፍ አይሉም ምክንያቱ ምንድን ነው ብትሉ በእግዚአብሔር እግዚአብሔር ላይ ያላቸው መደገፍ አናሳ ስለሆነ። ስለዚህ ተግዳሮቶቻችንን አስቸጋሪ የሆኑ ገጠመኞችን ማፍረስ ከፈለግን ነገሩን እናስታውቃለን፣ የልባችንን ደስታ ግን እንጠብቃለን። ለእግዚአብሔር እንነግረዋለን፣ ጭንቀትን ግን አናስተናግድም። ለዚህ ነው የእግዚአብሔር ቃል ግለሰቦች የሚገጥማቸውን ተግዳሮቶች የሚያሸንፉት በጸሎት ነው። አስታውቁ ለእግዚአብሔር በአንዱም፣ ነገር ግን ምን አታድርጉ? አትጨነቁ። ጭንቀትን የምናሸንፈው በጸሎት ነው ማለት ነው። ነገሩን ለእግዚአብሔር እንነግረዋለን? አስጨናቂውን ነገር ግን እንድናባብለው ትርኢት እንድናደርገው እግዚአብሔር አልነገረንም። እግዚአብሔር የተመሰገነ፣ ነግሬዋለው ነው ማለት ያለብን፣ ለኢየሱስ ነግረዋለው ነው ማለት ያለብን እንጂ አስጨናቂውን ነገር ይዘን እሹሹ እንድንለው እንድናባብለው አልተነገረንም። እንግዲህ ጸሎት በአስቸጋሪ ጊዜያት ሰላምንና ጥንካሬን የምናገኝበት ጉልበታችን ነው። ጸሎትና የእግዚአብሔር ቃል በአስቸጋሪ ጊዜ በደህና ቀን አቤት አቤት ቤት ደካማው አማኝ እንኳ ሳይቀር በቀይ ነቃቃን። በደህና ቀን በምቹ ቀን በአስቸጋሪ ጊዜ መጠንከር ትፈልጋላችሁ። በአስቸጋሪ ጊዜ መበርታት ትፈልጋላችሁ። በአስቸጋሪ ጊዜ የማይረታ ልብ እንዲኖራችሁ ትፈልጋላችሁ። እንግዲያውስ ጸሎት ነው። የእግዚአብሔር ቃልና ጸሎት ይኖራል። የእግዚአብሔርን ቃልና ጸሎትን እንያዝ። ይሄ ያላቸው ሰዎች በአስቸጋሪ ጊዜ ምን እናደርጋል? ጥንካሬ፣ ሰላም፣ የልብ መረጋጋት፣ ጠንካራነት፣ ጠላትን የምናሸንፍበት አቅም እንዲኖረን ካስፈለገ በጸሎት የተሞላ ህይወት። እግዚአብሔር አምላክ የተመሰገነ። የሚጸልዩ ሰዎች ተግዳሮቶችን በቃሉና በጸሎት ያሸንፋሉ። አሜን ይሁንልን፣ ይህ የሆና በህይወታችን። እግዚአብሔር የተመሰገነ። ሐዋርያት ለጸሎትና ለቃሉ አገልግሎት ቅድሚያ ይሰጡ ነበር፣ ቅድም እንዳልኩት ቃሉን ለማገልገልና በጌታ ፊት ለመጸለይ ሁል ጊዜ ቅድሚያ ይሰጡ ነበር። እኔና እናንተም ልናደርግ የተጠራ ነው። ጌታን በቃሉ እናስቀድመው፣ በጸሎትን እናስቀድመው ይፈልጋል። ይህ ብቻል እንግዲህ ለመንፈሳዊ ጤንነት የቤተ ክርስቲያን አመራር ወይም የህይወት አመራር፣ ህይወታችንን ስንመራ ቤተክርስቲያናችንንም ስንመራ፣ ለመንፈሳዊ ጤንነት መሰረቱ ጸሎትና የእግዚአብሔር ቃል ነው። ለቤት አመራራችን ለቤተ ክርስቲያን አመራራችን ለየትኛውም አይነት ለስራ አመራራችን ለየትኛውም ጤናማ መሆን ከፈለግን የእግዚአብሔርን ቃልና ጸሎትን እንድንይዝ ላሳስባችሁ እፈልጋለሁ። ጻፉ። እንግዲህ አጥብቆ የሚጸልይ አመራር ነው ለሀገር ለውጥ የሚያመጣ። ስለዚህ ኤልያስ አጥብቆ ጸለየ። ምን አድርጎ አጥብቆ ጸለየ? ስለዚህ ሰማያት ዝናብ ሰጡ፣ ምድሪቷም ፍሬዋን ሰጠ። እንግዲህ የማይቋረጥ ጸሎት ስንል ጥብቅ ጸሎት፣ በቤተ ክርስቲያን ጥብቅ ጸሎት ይደረግ ነበር ይልና ጴጥሮስ ሊገደል ተወስኗል። ጥብቁ ጸሎት ግን ሰይፉን ሰበረው። ገዳዮች ነበሩ፣ ሊገሉት የፈለጉ ነበሩ። ጥብቅ ጸሎት እዚህ ደግሞ ቤተ ክርስቲያኖች ይደረግ ነበር። ይሄ ጥብቅ ጸሎት ነገሩን ቀየረው። ጥብቅ ጸሎት ነገሮችን ይቀይራል። ታሪክን ይቀይራል። እግዚአብሔር የተመሰገነ። ሀገራዊ ተግዳሮቶችን ሳይቀር የኢንቫይሮንመንት ሁኔታዎችን ሳይቀር ተቀየረ ማለት ነው። እንግዲህ ወዳጆች ወይም ይህን እንድናደርግ ጌታ እግዚአብሔር ፈቃዱ ነው። ይህን ስንል እንግዲህ ስንደመድም ቀጣይነት ያለው ጸሎትና ቃሉ በአመራር ህይወት ውስጥ መልህቅ ናቸው። ያሉ ህይወታችንን ስንመራ፣ ቤተሰባችንን ስንመራ ያንዳንዱ እንቅስቃሴዎቻችንን በምናደርግበት ጊዜ መልህቅ ነው። መልህቅ ማለት መርከቧን በማይመች ሁኔታ ላይ እንድትጸናም ያደርጋት ማለት ነው። ባህር ላይ ነው ያለችው፣ አስቸጋሪ ሁኔታ ላይ ነው ያለችው። ነገር ግን አትሰጥምም፣ ወደማይሆን ዳይሬክሽን መሄድ አትችልም። ከምኑ የተነሳ? ከመልህቁ የተነሳ ዝም ብላ ነው እዛው አካባቢ ሮቴት የምታደርገው ማለት ነው። መርከቧ ልክ ወዳልሆነ አቅጣጫም አትሄድም አትገለበጥምም፣ ነው ኮዞፍ መልህቁ ማለት አያችሁ። የእግዚአብሔር ቃልና ጸሎት የህይወትም የአመራራችንም መልህቅ ነው ማለት። እዛው አካባቢ ልንናወጥ እንችላለን፣ ነገር ግን አይፈርስም ነገራችን አይበላሽም። የናንተ ነገር በኢየሱስ እዛው አካባቢ ልናወጥ ይችላል። ተናወጠ ማለት ተገለበጠ ማለት አይደለም። መልህቁን ያዙ፣ ቃሉን ያዙ፣ ጸሎትን ያዙ፣ በጌታ ፊት ሁኑ፣ የእግዚአብሔርን ቃል ያዙ፣ እንደ እግዚአብሔር ቃል ህይወታችሁን ምሩ። ሙዕጅዛ ከሆነ አይገለበጥም። ጸሎትና ቃሉ ከአመራር ተግባራት ጋር እንዲዋሃዱ ምን ያስፈልጋ ብትሉ ፈቃደኛ መሆን ያስፈልጋል። የእግዚአብሔርን ቃልና ጸሎት ከህይወታችን ጋር ከህይወታችን የአመራር ስታይል ጋር የአመራር ዘይቤ ጋር እንዲዋሃድ ምን ያስፈልገኛል ብትሉ ፈቃደኛ መሆን ያስፈልጋል። ከዚህ በኋላ ህይወቴን የምመራው ቤቴን የምመራው ትዳሬን የምመራው የምመራው የምመራው ልጆቼን የምመራው ቤተ ክርስቲያንን የምመራው ምን በማድረግ ነው? በጸሎትና በእግዚአብሔር ቃል ነው የሚል ፈቃደኝነት ያስፈልገናል። እግዚአብሔር አምላክ የተመሰገነ ይምቻ አይደለም። እንግዲህ የምንጀምር ብቻ ሳይሆን የምናስቀጥል መሆን አለብን። ቅድም ምን ማድረግ አለብን አልን? በሌሎች ላይ ተጽዕኖ ማድረግ አለብን አልን። የጸሎትንና የቃሉን ቀጣይነት መፍጠር አለብን አልን። ይህን መጀመር ብቻ ሳይሆን ማስቀጠል አለብን ማለት ነው። እናንተና እኔ የምንጸልይ ከሆነ እናንተና እኔ ወንጌል የምንሰብክ ከሆነ እኛ ሌሎችን የምንጎበኝ ከሆነ ይህን ሌላው ማህበረሰብ የቤተክርስቲያን ማህበረሰብ እንዲያደርገው ማስቀጠል አለብን። ለሌላው ጀኔሬሽን ምሳሌ ሁነን ጌታ ኢየሱስ ጸልይ ነበር፣ እንዲጸልዩ አስቀጠለ ማለት ነው። በሐዋርያት ጌታ ኢየሱስ ታምር ያደርግ ነበር፣ ሐዋርያት ታምር እንዲያደርጉ አስቀጠለው ማለት ነው። ጌታ ኢየሱስ ያገለግል ነበር፣ የሚገራርሙ ድንቆች በእጁ ይደረጉ ነበር፣ በሐዋርያት እጅም ያ ነገር ቀጠለ ማለት ነው። እንግዲህ የምንጀምር ብቻ ሳንሆን የምናስቀጥል መሆን አለበት። እግዚአብሔር አምላክ የተመሰገነ ይህን ካደረግን ምን ይሆናል ካላችሁ ማህበረሰብ ይገነባል። አሜን። ምን አልኳችሁ? ማህበረሰብ እንግዲህ ማህበረሰብ ለመገንባት ጸሎትና ቃሉ ቅድሚያን ይሰጠው ያስፈልጋል አለ በቤተ ክርስቲያን ፈረሃ እግዚአብሔር ያለው ወንጌልን የሚሰብ ምሳሌ የሆነ ለምድሪቷ ፈውስ የሆነ ማህበረሰብ መገንባት ይቻላል ማለት ነው። የእግዚአብሔርን ቃልና ጸሎትን የያዙ ቅዱሳን ናቸው ማህበረሰብ የሚገ